ኢራንና እስራኤል እንዴት ተጣሉ? እስራኤል ከኢራን ጋር ወዳጅ መሆኗ አሁን ላለው ሰው እውን አይመስል ይሆናል። የመጠላላታቸው ጥግ እምነት የሚመስላቸው የዋሆችም አይጠፉም፣ እንደዚህ እንዲታሰብ ሰርተዋልና፣ ጉዳዩ ሌላ መልክ ያለው ነው። ለመሆኑ የእነዚህ ሁለት ሀገራት ግንኙነታቸው ምን ነበር? ባላንጣነት ከምን የመነጨ ነው? ቀጥለን እንመለከታለን። አብራችሁን ዝለቁ። ውድ የኢትዮ ታይምሌ ቤተሰቦች እንደምን አላችሁ? በቅድሚያም ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር ላይክ ማድረጋችሁን እንዳትረሱ እያልን የዛሬውን የእስራኤልና የኢራን ግንኙነት እናስቃኛችኋለን። የእስራኤልና የኢራን የግንኙነት ታሪክ የሚጀምረው ከጥንት ባቢሎን ዘመን መሆኑን መጽሐፍ ቅዱስ ዋቢ ነው። በመጽሐፍ ቅዱስ ውስጥ የሚገኙት የኢሳይያስ፣ የዳንኤል፣ የእዝራ፣ የናህምያና ሌሎች የእስራኤል ነቢያት ዜና መዋሎች በግዞት በፋርስ ይኖሩ የነበሩ አይሁዳውያን ስላጋጠሟቸው ችግሮች ይጠቅሳሉ። ከክርስቶስ አይሁድ ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን መልሰው እንዲሰሩ እንደ ፈቀደላቸውም ይነገራል። በዚህ ወቅትም በፋርስ ውስጥ በደንብ የተቋቋመና ተደማጭነት ያለው የአይሁድ ማህበረሰብም ነበር። አይሁዶችም በቀድሞው ባቢሎን በዛሬዋ ኢራን ውስጥ ከ2700 ዓመታት በላይ ኑረዋል። ወደ ቅርብ ዘመንም ብንመለስ እስራኤል በ1940 ዓ.ም እንደ ሀገር ስትመሰረት ከሙስሊሙ ዓለም እውቅና የሰጡ ብቸኛ ሀገራት ኢራንና ግብፅ ነበሩ። ኢራን ምንም እንኳን ለእስራኤል የሰጠችው እውቅና ኢመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካዊ የጋራ ጥቅማ ያላቸውን ሲሉ ትሪደንት የተባለ የደህንነት ጥምረት በመመስረት መረጃዎችን በጋራ የመለዋወጥና ና የጋራ ጽፋዊ የደህንነት ዘመቻዎችን ያከናውኑም ነበር። ዳሊያ ዳሳኒካዬ አሊሬዛ ናድር ና ፓሪስ ሮሻን በጋራ በጻፉት እስራኤልና ኢራን በተባለው መጽሐፍ ላይ ያስረዳሉ። በ1950ዎቹ አጋማሽ ላይ የሻህ አስተዳደር የእስራኤል ተወካይ በኢራን እንዲኖር ፈቅዶ ነበር። ኢራንና እስራኤል ትራንስ ኤዥያቲክ ኦይል በሚባል አንድ ማዕከላዊ ህጋዊ ሰውነት ባለው ድርጅት ስር ፓናማና ስዊዘር ርላንድ ውስጥ አዳዲስ ኩባንያዎችንም መስርተው ነበር። የተመሰረተውም በ1960ዎቹ ማብቂያ ግድም በእስራኤልና በኢራን ብሔራዊ ኦይል መካከል ያለውን ቁልፍ የሚስጥር ትብብር ማከናወኛ ማዕከል በመሆን እንዲያገለግል ተወጥኖ ነበር። በጥቅሉ የእስራኤል ነዳጅ አቅራቢ ኢራን ነበረች ማለት ይቻላል። በአውሮፓውያኑ 197 እስራኤል ኢራንያን ፔፕሊን በመባል የሚታወቀው መስመር በጋራ በመሆን በእስራኤል በኩል ለአውሮፓ ነዳጅ ይልኩም ነበር። የ1968 ዓ ም ላይ የተሻለ ዘመናዊ የሚሳኤል ስርዓት መገንባት ላይ ያተኮረ ፕሮጀክት ፍላወር የሚባል አንድ ጥምር የኢራናውያን እስራኤላውያን ወታደራዊ እንቅስቃሴም ተጀምሮ ነበረ። ይህ ነዳጅ ለጦር መሳሪያዎች ከሚል ሀገሪቱ በ1960ዎቹ ማብቂያ ላይ ከፈረሟቸው 1.2 ቢሊዮን ዶላር ከሚገመቱት ስድስት ኮንትራክቶች መካከል አንዱ ነበር። እስራኤል 300 ሚሊዮን ዶላር በቀጥታና 250 ሚሊዮን ዶላር በነዳጅ መልክ የምትከፍለው ሲሆን ይህም ኢራንን እስራኤል መር ለሆኑ የምርምርና የልማት ፕሮጀክቶችም ዋነኛ የገንዘ ገንዘብ ምንጭ ያደርጋታል። እስራኤል ልማቱን ስትመራ ኢራን የሚሳኤል መገጣጠሚያና መሞከሪያ መሰረተ ተቋም መገንባት ጀምራ እንደነበር ማሱድ ፍራንግ ባሳተመው ኢራን እስራኤሊ ኮኔክሽን በሚል ጆርናሉ ላይ አስነብቧል። በሌላ በኩል ኢራንና እስራኤል ኢራቅን የጋራ ስጋት አድርገው ይመለከቱም ነበር። ይህ ደግሞ ሌላ የትብብር ምክንያት ሆኖላቸዋል። በ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስት ጋር ይፋለሙ የነበሩትን የኢራቅ ኩርዶችን ትደግፍም ነበር። ኢራን በበኩሏ የኢራቅ ኩርዶች የኢራቅ ማዕከላዊ መንግስትን ለመጣ ዋነኛ አቅም እንደነበሩ ማመን ብቻ አይደለም፣ ትደግፋቸውም ነበር። በዚህም መሰረት የእስራኤሉ ሞሳድና የኢራኑ ሳባክ የተባሉት የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝ በትብብር ይሰሩም ነበር። ከ1980 እስከ 1988 ለተደረገው የኢራንና የኢራቅ ጦርነት እስራኤል የጦር መሳሪያ፣ የጦር መሪዎችን በመስጠት ስታገዝ የነበረ ሲሆን በተለይም የኢራቅ የኒኩለር ማመንጫ እንድታደባየው በማድረግ ረገድ የቀኝ እጇ ነበረች ማለት ይቻላል። በሁለቱ ሀገራት መካከል የነበረው ዘመናዊ ግንኙነት በአራት አብይት አንጓዎች ከፍለን እናየዋለን። እንደ አውሮፓውያን አቆጣጠር ከ1947 እስከ1955 ድረስም ያለው ጊዜ ውሉ ያልተለየ አሻሚ ዘመን፣ ከ1953 እስከ1979 በፓህላቪ ስርወ መንግስት ዘመን የወዳጅነት ዘመን፣ ከኢራን አብዮት በኋላ ያለው ከ1979 እስከ1990 ግንኙነታቸው እየተበላሸ የመጣበት ዘመንና የ1991 የባህረ ሰላጤው ጦርነት ካበቃበት ጊዜ አንስቶም የቀጠለው ግልጽ ጥላቻ የሰፈነበት ዘመን ናቸው ብለን ማስቀመጥ ይቻላል። ከ1959 ዓ ም የስድስት ቀኑ ጦርነት የኢራን መንግስት እስራኤል በዚህ ጦርነት በግብፅ በሶሪያና በዮርዳኖስ መከላከያ ኃይሎች ላይ ድል መቀዳጀቷን በአደባባይ በመመስከር ግንኙነቱን በጥልቅ ለማስቀጠል ጥረት ሲያደርግ ይታይ ነበር። ምክንያቱም የእስራኤል በቀጠናው ጠንክሮ መውጣት የኢራንን አቅም እንደሚያሳድገው የሻህ መንግስት ያምን ነበረ። የሆነው ሆነና በእስራኤልና በኢራን መካከል የነበረው ትብብር የተቀዛቀዘው 1950ዎቹ ሲሆን ነገር ግን ሁለቱም ሀገሮች እርስ በርስ እንደ ቀጥተኛ ጠላት አይተያዩም ነበር። እስራኤል ትኩረቷ የያዘው የባህረ ሰላጤው ጦርነት በኋላ የሳዳም ሁሴኗ ኢራቅ የጋረጠችባትን የደህንነት ስጋት ነበር። ኢራቅ አቅሟ ተዳከመችና ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ ሀገር ኢራን መሆኗን መረዳትም ጀመረች። በዚህ መካከልም የእስልምናውን ዓለም ለማነቃቃትና የእስልምና እሴቶችን ከፍ ለማድረግ በአያቶላ ኮሚኒ የተመራው የ1979 የኢራን እስላማዊ አብዮታዊ ሀላቢው ስራው መንግስት በማስወገድ ወደ ስልጣን ሲመጣ እንደነበረው አቋም መቀጠል ግን አልተቻለም። አብዮቱ እስራኤልና ቴህራን የነበራቸውን ግንኙነት በአስገራሚ ሁኔታ ቀይሮት ነበረ። በእርግጥ በዚህ ወቅት የኢራኑ መሪ የነበሩት መሀመድ ካታሚ በበኩላቸው ከእስራኤል ጋር የእርቅ ምልክት አሳይተው እንደነበርም ይነገራል። ከአሜሪካ ጋር ሰላም የመውረድ ፖሊሲንና ለእስራኤል ፍልስጤማውያን ግጭት የሁለቱ መንግስታት መፍትሄን ኢራናውያንን እንደሚደግፉ አቋም በማሳየት መልካም ግንኙነት ለማስቀጠል ሞክረዋል ነገር ግን የመጀመሪያዎቹ ቀጣይ አስርተ ዓመታት የእስራኤል ኢራን የቀጠለው ጉልቤ የመሆን ሀያልነት ፍላጎት ባላንጣነት በደንብ እየጠነከረና የሚታይ እየሆነ መጣ። ይህ ጉዳይ ደግሞ ኢራን ከእስራኤል በተጨማሪ የመካከለኛውን ምስራቅ አንኳር የውጭ ጉዳይ ፖሊሲዋ አካል አድርጋ ለምትከታተለውና የእስራኤል ወዳጅ ለሆነችው አሜሪካ ያልተዋጠ ጉዳይ ነበር። ስለዚህም ክፍተቱን በመጠቀም እስራኤልን ልዩ መብትና እንክብካቤ በመስጠት ወደ ምዕራቡ ዓለም ጨመረቻት። ለዘመናት የነዳጅ ሀብቷን የበዘበሰቻት አሜሪካ ጉያ መሸሸ ያሳሰባት ኢራን በቀጠናው ጸረ እስራኤልና አሜሪካ ትግል የሚያደርጉ ታጣቂ ቡድኖችን መደገፍ ጀመረች። ሄዝቦላህን በሊባኖስ ሐማስን በፍልስጤም እንዲሁም ሀውቲን በየመን በገንዘብ በጦር መሳሪያና በወታደራዊ ስልጠናዎች የምትደግፈው ኢራን ነበረች። አሜሪካም ለእስራኤል የመሳሪያ የቴክኖሎጂ ውጤቶችን በገፍ በስጦታ ማበርከት ለቀጣዩ ህልውናዋ ስላሳሰባት በ1980 ዎቹ አጋማሽ ውስጥ ከአብዮቱ በኋላ ተቋርጦ የነበረው የሲቪላውያን የኒኩለር መርሃ ግብር በሩሲያ ረዳትነት እንደገና መጀመር ግድ በመሆኑ ጀመረችው። ይህም እስራኤልን ክፉኛ አሳስባት፣ በመሆኑም የእስራኤል አይኖች ከኢራን ኒኩለር ፕሮግራም ላይ አለመነቀች ጀመሩ። በቀጠናው የኃይል ሚዛኑን ለመቆጣጠር ራሳቸውን ከሌሎች ጦርነቶችና ግጭቶች ጀርባ ሆነው በመሳተፍም በመካከላቸው ውጥረት እንዲጨምር ሆኗል። የኢራን የኒኩለር መርሃ ግብር በተመለከተና በአካባቢው እያደገ በመጣው ቀጠናዊ ተጽዕኖዋ የተነሳም የእስራኤልና አሜሪካ ስጋት ሲጨምር፣ በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭት ይበልጥ የማይቀየር ይመስል ነበር። በእርግጥም በ1998 ዓመተ ምህረት በእስራኤልና በሄዝቦላ መካከል የተደረገው ጦርነት በስፋት ይታመን የነበረው የእስራኤልና የኢራን ጦርነት የተልኮ ጦርነት ተብሎ ነበር። ምናልባትም ሁለቱ ባላንጣዎች ወደፊትና የቀጥታ ግጭት መንደርደሪያ ነው ሊባል ይችላል። ኢራን የኒኩለር ፕሮግራሟን አበክራ ለሰላማዊ ዓላማ የጀመረችው መሆኑን ብታሳውቅም እስራኤል ግን ኢራንን በስጋትነት መጠርጠር ቀጠለች። እስራኤል የኢራን የኒኩለር መርሃ ግብር ለማውደም ስለምትፈልግ የማያባራ የሴራ ጥቃቶች በ 2010ዎቹ ውስጥ ተፈጽመዋል። የኒኩለር ሳይንቲስቶቿም ኤላማ ተደርገው ነበር። በዚህ መልክ የቀጠለው የሁለቱ ሀገራት የፍቅርና የግጭት ታሪክ አሁን ላለበት ደረጃ ላይ ደርሶ ሁለቱም የቀጥተኛ ጦርነት ተሳታፊ ሆነዋል። ዛሬ ላይ ኢራን በእስራኤል ላይ፣ እስራኤል በኢራን ላይ የተለያዩ የዶፍ ዝናቦችን እያዘነቡም ይገኛሉ።